እና ወርቅነሽ ውበት የስነኝ ለመኖር የሚስጥር ምክንያት የሆንሽኝ የፍቅርሽ ጥልቀቱ አይመረመርም፣ በቃላት ሰንሰለት ከቶ አይገለጽም። ስለአንቺ ለመጻፍ ቃላት አጥቻለሁ። ሆኑሪልኝ ዘላለም ማወድሻለሁ። ያንተ ራሰኝ ክንድሽ፣ ያጎረሰኝ እጅሽ፣ ያሳደገኝ ላብሽ፣ ሰው ያደረገኝ ምክርሽ! ያንቺን መልካምነት ያ የፍቅርሽ ጥልቀቱ ሸራ ላይ መጽሐፍ ላይ በድምቀት ቢጽፉት ወይም ደግሞ በስንኝ ግጥም ቢጽፉለት ትርፉ ድካም እንጂ መችለው ሊገልጹት። እኔም የምችል መስሎ የአንችን በወረቀት ልጽፍሽ አሰብኩኝ፣ ከቀለማት መሀል ደማቁን መረጥኩኝ። እናም ሳስታውሰው ያንቺ ጎን ተወግቶ ከጀርባሽ ተላም ተላትሟል ያበላሽ የምግብ ሊያስመልሰኝ ደርሰዋል። የኔ ጫማ ከሩቅ የሰው ቀልብ ይስባል፣ ያንቺ ተረከዝ ግን የደም ጎርፍ ያነባል። ሰው እንድሆን ብለሽ ለኔ አንገትሽን ደፍተሽ፣ ከከፍታም በላይ ሆኝ የማየት አእምሮሽ ምንም እንዳሰብሽው የኔን ለውጥ ባቻይም ከመውደድም በላይ እማወድሻለሁ። የእናት ሁለት ሰዋንም ባውታ ወዳለው ደግነቷ ብዙ